ትላንት ምሽት አዲስ አበባ የገቡት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ ባሳለፍነው ሰኔ 2017 ጠቅላይ ሚኒስትር ዶክተር አብይ አህመድ በሲንጋፖር ያደረጉትን ጉብኝት ተከትሎ የተካሄደ ነው። ይህም በሁለቱ ሀገራት መካከል እያደገ የመጣውን ግንኙነት የሚያሳይና የጋራ ዘላቂ ትብብሮችንም ለማጠናከር እምነት የሚፈጥር ሆኗል። በውቢቷ ሲንጋፖር በነበረን የጉብኝት ወቅት ያደረግነው ገንቢ የሆነ ውይይት የማይረሳና አስደሳች ነበር። እናም ደግሞ ኢትዮጵያንም መጥተው እንዲጎበኙ ግብዣ ቅርቤ ሎት ነበር። ያንኑን በማድረግ ምን አይነት መሪ እንደሆኑም እዚህ በመገኘት አረጋግጠዋል። እንደዚህ ያለው ጉብኝት ደግሞ ሀገራቱ በቀጣይ ለሚሰሯቸው የጋራ ስራዎች አመኔታን የሚፈጥር ነው። በሁለትዮሽ ውይይቱ በክህሎት ልማትና በካርባን ብድር ትብብር ላይ የመግባቢያ ስምምነት የተፈረመ ሲሆን ለሁለቱም ሀገራት የጋራ ዘላቂ ተጠቃሚነትና ልማት ወሳኝ የሆነ ግንኙነት እንዲሁም ፍሬያማ ቆይታ የነበረበት ሆኗል። ይህ እድል በሀገራቱ መካከል ስላሉ የጋራ ጥልቅ አጋርነቶችን የሚያሳድግ ነው። ምክንያቱም ሲንጋፖር በመልካም አስተዳደር የረዥም ጊዜ እቅድና ዘላቂ ልማትን ዋጋ ባለው መልኩ በማስኬድ ለውጥ ላይ መሆኗና እኛም በተመሳሳይ መንገድ መሆናችን ነው። በእርግጥም የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ የዛሬው በኢትዮጵያ መገኘት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ ባለፈው ዓመት በሲንጋፖር በነበረው ቆይታ ያደረገው ግብዣ ወሳኝ ነበር። በዚህ መሰረትም በጠቅላይ ሚኒስትርነት ጊዜያቸው በአፍሪካ ደረጃ የመጀመሪያ የሆነውን ጉብኝት በኢትዮጵያ በማድረግ የረጅም ጊዜ የሀገራቱን የወዳጅነት ምዕራፍ ለማድረስ መሆኑንም አንስተዋል። የቀደመ የሲንጋፖር ጠቅላይ ሚኒስትር የአፍሪካ በዋናነትም የኢትዮጵያ ጉብኝትን ስንመለከት ወደ 1964 ይወስደናል። ስለዚህ ይህ የኔ የመጀመሪያ ጉብኝት ለረጅም ጊዜ በዝምታ ውስጥ የነበረውን የሁለቱ ሀገራት የሞቀና ጠንካራ ግንኙነት የሚያድስ ይሆናል and to see how we can take it forward. አዲስ አበባ ከደረሱበት የትላንት ምሽት ጀምሮ በከተማዋ ባዩት የልማት ስራ የተደነቁት ጠቅላይ ሚኒስትር ላውረንስ ከተማዋ የአረንጓዴ አሻራ መርሐ ግብር ውጤትና ስኬታማነት የተንጸባረቀባት ውብና ጽዱ ከተማ መሆኗንም ተመልክቻለሁ ብለዋል። በእርሷ አነሳሽነት የጀመረው አረንጓዴ አሻራ ስኬታማ ለመሆኑ ከተማዋን እንዴት አረንጓዴ እንዳደረጋት እና ጽዱ እንደሆነች ተመልክቻለሁ። ዛሬ ማለዳም ችግኞችን በጋራ ስንተክል የጋራ እድገታችንን እና የወዳጅነታችንን ኪዳን ማስቀጠልን በማለም ነው። በጉብኝቱ የኢኮኖሚ ትብብርን ማላቅ፣ ተቋማዊ መስተጋብርን ማጠናከርና የጋራ ማደግን የሚያጎለብቱ ስምምነቶችም ተፈርመዋል። በእርግጥም የጋራ ኢኮኖሚያዊ እድገቶቻችንን የሚያረጋግጡ የጋራ ስምምነቶችን ተፈራርመናል። የዛሬ ጉብኝቴም የጋራ እድገቶቻችንን ለማሳደግ ወደፊት የሚያንደረድረን እንደሚሆን ተስፋ አደርጋለሁ።